I am Muslim የመጀመሪያው የኒውዮርክ ሙስሊም ከንቲባ ተመርጧል። ይሄ ሙስሊም ከንቲባ እንዳይመረጥ ብዙ ስራዎች ተሰርተው ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይሄ ሙስሊም ከንቲባ ከተመረጠ ለኒውዮርክ ከተማ የማደርገውን የገንዘብ ድጋፍ ሙሉ ለሙሉ አቋርጣለሁ ብለው ነበረ። የኤርትራ መንግስት አሰብን አድናለሁ ብሎ ኤርትራን ማጣት የለበትም ሲሉ ጄኔራል ባጫ ደበሌ ተናገሩ። የሮናልዶ ተግባር አረቦችን እያስደሰተ ይገኛል። እንደምትመለከቱት ጎል ካስቆጠረ በኋላ ወደ ደጋፊዎች በመሄድ የአረቦችን ይህ ቀን እንዲደገም ስንቶቻችሁ ነው የምትፈልጉት? እስከ መጨረሻው ኮፒ ሊንክ እያደረጋችሁት

ጉዳችንያ ስናልፍ እንግዲህ በመጀመሪያነት የምናገኘው እንግዲህ ወንድማችን ማሜ ስለ አባት የሆነች ዳዊ ያደረግልናል። እሱ ቪዲዮ እንመልከት። አባቴ እኔ ላለው ላደረግክልን ነገር ሁሉ አላህ ጅዛህን ይክፈልህ። ወላ አባቴ፣ እነዚህ ንግግሮች የአንተን ሐቅ እንደማይከፍቱ ታውቃለህ። የትኛውም መጽሐፍ፣ የትኛውም ጸሐፊ ስለ አንተ ውዴታ፣ እዝነት፣ እንክብካቤ፣ ትህትናህል ሊጽፍ አይችልም። ጅዛክ አላህ አብ ምግብ እንግዲህ ስለ አባትነት ሲወሳ ብዙ ነገሮች ይነሳሉ። እንግዲህ አባትነት ከልጅነታችን ጀምሮ እንዲሁም ከመወላችን ጀምሮ ብዙ ኃላፊነቶችን ተሸክሙ ያሳደገን ነውና ሁላችሁም ለአባቶቻችሁ ዱዓ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ አባታችሁ ወደ አኼራ ያሄዳችሁ ያህረባችሁ ሰዎች ካላችሁ እንግዲህ ዱዓችሁን በዚሁ ማበረታት ይኖርባችኋል ማለት ነው። ወደ ቀጣይ ቢዶች ስናልፍ እንግዲህ አሰብን እናድናለን ሲሉ ኤርትራ እንዳያጡ ሲል የኢትዮጵያ ግዲ ተመዘሮች የሚሆኑ ባጫ ደበሌ ተናግሯል ማለት ነው። እስኪ ቪዲዮ እንመልከት። የኤርትራ መንግስት አሰብን አድናለሁ ብሎ ኤርትራን ማጣት የለበትም ሲሉ ጄኔራል ባጫ ደበሌ ተናገሩ። ጀኔራሉ በንግግራቸው የኤርትራ መንግስት ብልጥ መሆን አለበት ያሉ ሲሆን አሰብን አድናለው ብሎ ኤርትራን ማጣት የለበትም ሲሉ ተደምጠዋል። ከዚህ ከጀኔራሉ ንግግር በኋላ እጅግ በርካቶች የተለያዩ አስተያየቶችም እየሰጡ ይገኛሉ። እናንተ ስለ ጀኔራሉ ንግግር ምን ትላላችሁ? ያሰባችሁ ነገር እንግዲህ ኤርትራኖች በአሰብ ወደብ የተነሳ እንግዲህ ኤርትራን ራሷ እንዳታጡ የሚል መልእክት፣ ቆፍጠን ያለ መልእክት እንግዲህ እንዳስተላለፈ ከቪዲዮ መመልከት ይችላል ማለት ነው እንግዲህ ኢትዮጵያና ኤርትራ በአሰብ ወደብ ውስጥ እንግዲህ ስታገባ ከገቡ ረጅም ጊዜዎች የተፈጠሩ ሁሉም ይገኛሉ። ይህን ነገር በዲስከስ ወይም ደግሞ በውይይት መፍታት የተቻለ እንግዲህ ብራልባሌ የሆነ የሀይል ጦርነት ውስጥ ለመግባት ጥሩ ነው ብዬ አላሰብምና እንግዲህ ነገሮችን በውይይት እንዲፈቱ ሁላችሁ የበኩላችሁ ነገር እንድታደርጉ ያስፈልጋል ማለት ነው። ወደ ቀጣይ ቢሮች ስናልፍ እንግዲህ የመጀመሪያው ሙስሊም ከንቲባ በአሜሪካ ተመርጧል። እስኪ ቢሮ እንመልከት። ወላሂ የአላህ እቅድ ሁሌም ተፈጻሚ ነው። የመጀመሪያው የኒውዮርክ ሙስሊም ከንቲባ ተመርጧል። ይሄ ሙስሊም ከንቲባ እንዳይመረጥ ብዙ ስራዎች ተሰርቶ ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይሄ ሙስሊም ከንቲባ ከተመረጠ ለኒውዮርክ ከተማ የማረገውን የገንዘብ ድጋፍ ሙሉ ለሙሉ አቋርጣለሁ ብለው ነበረ። እሱ ብቻ አይደለም የአይሁድ እምነት ተከታይ ሆኖ ይሄንን ሙስሊም ከንቲባ የሚመርጥ ካለ እሱ ደደብ ነው ብለው በግልጽ ተናግረው ነበር። የሰላሳ አራት አመቱ ዞህራን ብዙ ጫናዎችን ተቋቁሞ ማሸነፍ ችሏል። በዚህም ምክንያት በትላንትና ዋና ላይ ሲናገር ኢትዮጵያንም ጨምሮ የተወሰኑ ሀገሮችን አመስግኗል። ኢትዮጵያን እናቶችንም ጭምር ጠርቶ አመስግኗል። ታዲያ ከዛ በኋላ አይአም ሙስሊም ሲልም ተደምጧል። ሁላችሁም ኮሜንት ላይ አይአም ሙስሊም እያላችሁ አስቀምጡ። ቪዲዮን ልጋብዛችሁ በደንብ ሼር፣ ኮፒን ከሪፖስት እያደርጋችሁ አዳርሱት። የሆነያችሁት እንግዲህ ይህ ወንድማችን ከተለያዩ የአይሁዳውያኖች እንዲሁም ደግሞ ሌሎች የእስልምና ጠላ ኃይላቶች እንግዲህ ጫናውን በመቋቋም ነው እንግዲህ ሙስሊም ሆኖ ከንቲባ ለመሆን የበቃው። እንግዲህ ከተመረቀም በኋላ እንዲህ ነበር መልእክት ያስተላለፉ። መልእክቱም እንዳያችሁት እንግዲህ መጀመሪያ የጀመረው አያም ወይም ሙስሊም ወይም ደግሞ እኔ ሙስሊም ነኝ ብሎ ነበር የጀመረው እና እንግዲህ ይህ ወንድማችን በሙስሊምነቱ ወይም ደግሞ በሃይማኖቱ በጣም ጠልቶ ከፍቶም የነበረበት ሁኔታም ነበር እና ይህን ነገሮች ታክል አድርጎ ወይም ደግሞ ተቋቁሞ ለዚህ ነገር መብቃቱ እጅግ በጣም ይበል የሚያሳይና ጥሩ ተግባር ነው እንግዲህ ወደ ሌላ ቪዲዮችን ስናልፍ እንግዲህ የድሮ ወይም ደግሞ የቀድሞ የአሜሪካ ፕሬዚዳንት የነበረው ባራክ ሁሴን ኦባማ ይህንኑ ከንቲባ ከተመረጥክ የራሴ የግል አማካሪ አድርገኝ ሲሉ ነበረ መልዕክታችን ያስተላለፉለት እስኪ እንመልከት። የመጀመሪያውን ሙስሊም ለአሜሪካ ከንቲባ የሚወዳደረው ሰው ከተመረክ የግል አማካሪ አድርገኝ ያሉት የቀድሞ የአሜሪካ ፕሬዚዳንት የሆኑት ባራክ ኦባማ አሁን ላይ መነጋገሪያ ሆኗል። እንግዲህ ባራክ ኦባማ ለዞራ መምዳዊ በመደወል ማለት ነው አንተ የምርጫ ቅስቀሳህ በአሪፍ እየሄደ ነው፣ አንተ በኒውዮርክ ከተማ ከተመረክ እኔን የግል አማካሪ አድርገኝ ሲሉ ነበር። እንግዲህ እየተናገሩት ባራክ ኦባማ። ይህንንም ያሉበት ለሱ ሙሉ ለሙሉ ድጋፋቸውንም ለማሳየት ነው ተብሏል። አሁን ላይ በጉጉት እየተጠበቀ የሚገኘው የኒውዮርክ ከንቲባነት ምናልባትም ዞሮ መውዳዊ የመጀመሪያው በአሜሪካ ታሪክ ሙስሊም ከንቲባ ሊሆንም ይችላል ተብሎ እየተጠበቀ ይገኛል። አሁን ላይ በብዙ ሰዎች ድጋፍ ያገኘ ሰው ሆኗል። እንግዲህ የምርጫ ቀናቶቹ እንዳልኳችሁ በቀናት ልዩነት ነው ያለው። የሚሆነውን አብረን የምናይ ይሆናል። ለተመሳሳይ መረጃ ግን የፕላስ ምልክቷ መጫናችሁን አንተርሶ እንግዲህ ባራክ ሁሴን ኦባማ ለዚህ የተመረጠው ከንቲባ የራስህ የግልህ አወያይ ወይም ደግሞ አማካሪ ልታደረገ ትችላለህ በማለት እንግዲህ ያላቸውን አድናቆት ወይም ደግሞ ይህ ሰውዬ በስራ ላይ በርቶ እንዲሰራ እንዲታጋ ከጎኑ መሰለፋቸውን ነው ለማየት ያሰብነው። እንግዲህ በፊትም በነበረበት ነገር ባራክ ሁሴን ኦባማ ለሙስሊሞች ኢኒሻል ወይም ደግሞ የመተሳሳት ነገሮች እንደፈጠረና ለእነሱ ትንሽ የሚያክል ቢሆን ሰፖርት እንዳደረገ በተለያዩ ነገሮችን አይተን ነበር ማለት ነው። እንግዲህ ይህም ቆንጆ ወይም ደግሞ መልካም ተግባር ነው ብዬ አስባለ ማለት ነው። ወደ ቀጣይ ቪዲዮ ስናልፍ እንግዲህ የመጀመሪያዋ ሴት ሙስሊም የሀገር ገዥ በአሜሪካ ምንም ተበርታለች። ቪዲዮ መልከት እስኪ የመጀመሪያዋ ሙስሊም የአሜሪካ ገዥ በመሆን እንግዲህ ጋዝላ ሐሽም ትናንት ኔቨምበር አራት አሸንፋለች። ጋዝላ ሐሽም ማለት በቨርጂኒያ የሌተናል ገቨርነርን ቦታ ነው እንግዲህ ገዢ የሆነችው ይህ ማለት በግዛቷ ውስጥ ማለት ነው ምክትል ፕሬዚዳንት እንደማለት ነው። እንግዲህ ጋዝላ ሐሽም ማለት ስደተኛ ህንዳዊ ስደተኛ ናት በአራት ዓመቷ ነበረ ከህንድ ተወልዳ ወደ አሜሪካ የመጣችው። በሀያ ሀያ ደግሞ የቨርጂኒያ ሴኔት አባለም እንደነበረች ነው። አሁን ላይ ደግሞ በአሜሪካ በየትኛውም ክልል ሆኖ የማያውቀውን የመጀመሪያው ሙስሊም ሴት ገዢም ሆናለች ማለት ነው። እንግዲህ ትናንት ኖቨምበር አራት ሁለት ሙስሊሞች በአሜሪካ ታሪክ የመጀመሪያ ቦታቸውን ይዘዋል። እንደሚታወቀው የኒውዮርክ ከንቲባ ዞራ መምዳዊ የመጀመሪያው ሙስሊም ሲሆን ጋዝ ለሃሽም ደግሞ ማለት ነው ምክትል የገዢ ፕሬዝዳንት በመሆን እንግዲህ ሁለተኛዋ፣ ሌላኛይቷ ሙስሊም በመሆን ታሪክ ሰርተዋል ማለት ነው። እንግዲህ ጋዝ ለሃሽም እንዳልኳችው እንዳልኳቸው ህንዳዊ ቤተሰብ የተገኘች ናት። ዞህራን ማምዳኒ ራሱ ከህንዳዊ ቤተሰብ የተገኘ ሰው ነው። እናም እነዚህ ሁለት ሰዎች ትናንት ማታ በአሜሪካ ምርጫ ደምቀው የዋሉ ሁለት ሙስሊሞች እና በታሪካቸው ታሪክ የሰሩ ሆነዋል ማለት ነው። አሁን ላይ ጋዝ ለሃሽም በዚህ ምርጫዋ ብዙዎች እየተቀባበሏት ይገኛሉ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትር ሌላኛው እንደያችሁት እንግዲህ ይቺ ሴት የአሪዞና ስቴት ገዢ ወይም ደግሞ ምክትል ገዢ ሆና ነው የተመረጠችው። እንግዲህ በአሜሪካ አሁንም ሙስሊማቶች ያንሰራሩ ነው። ከዚህ በፊት ደግሞ እንደምናስታውሰው እንግዲህ ቸርች ትተውት ሂደው ሙስሊሞች ገብተው ወደ መስጂድነት ቀይረውት እየተጠቀሙበት ያለበት ሁኔታ አለና አሁንም የሙስሊሞች ሂደት ወይም ደግሞ ሙስሊሞች ስትራቴጂ በአሜሪካ ላይ ሆነን እየሆነና እስልምና እየሰፋ እየሄደ ነው። እንዲሁም ደግሞ እስልምና ያው ነብያችን ሰለላሁ ዐለይሂ ወሰለም እንዳሉትም ዓለምን ያጥርቀልቃል ከዳር እስከ ዳር ሁላችንም ሙስሊም ሆነን እንሞታለን ማለት ነው ነው ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ የመጀመሪያው የሙስሊም ቲክታከሮች አዋርድ እንግዲህ በእግር ኳስ ተካሂዶ ነበር። ሲቪል ጋብዛችሁ ይሄ ቀን እንዲደገም ስንቶቻችሁ ነው የምትፈልጉት? እስከ መጨረሻው ኮፒ ሊንክ እያደረጋችሁት በኢስላሚክ ኮንተንት ክሬተሮች መሃል የሚደረገውን የኳስ ውድድር ያመለጣችሁ፣ ለቀጣይ ሁላችሁን ተዘጋጁ። በሀበሻ ሙስሊም ቲክቶከርስ የተዘጋጀውን ይህን ውብ የኳስ ውድድር በነኚ ድንቅ ወንድሞች መሀል ተደርጓል። ዋንጫውንም የበሉት ሰለምቲዎች ኢትዮ ሪቨርትስ ሲሆኑ በጣም የሚገርም ፐርፎርማንስ አሳይተውናል። ቀኑ ምርጥና ልዩ ቀን ነበር። ኢንሻአላህ እንደግመዋለን። ይህን ውድድር የታደማችሁ እስኪ ለእናንተ ምርጡ ማን ነበር? ኮመንት ላይ አሳውቁን። ይህን ፕሮግራም ያዘጋጁልንን ሀበሻ ሙስሊም ቲክቶከርስ ከስር ሜንሽን አደርግላችኋለሁ አካውንታቸውን። እነሱን ፎሎ በማድረግ ቀጣይ ውድድሩ መርሽ እንደሚካሄድ በእነሱ ማወቅ ትችላላችሁ ዳይረ ኮሜንት ቪዲዮ እንዳያችሁት እንግዲህ ይህ ሙስሊም ቲክቶከሮች ወይም ደግሞ የሙስሊም ክሬቲቭ አዋርዶች እንግዲህ ክሬቲ እያደረጉ ያሉ ወይም ኡማውን እያገለገሉ ያሉ ወንድሞችን የሚያበረታታ እንዲሁም ሌሎችም ደግሞ ወደዚህ አይነት ስራዎች እንዲሳተፉ የሚያደርግ ትልቅ ተግባር ነው እና እንግዲህ ይህ ይበል የሚያሰኝ ተግባር ተቀጥሎ መከናወን አለበት። እንግዲህ በየአመቱ ብቻ ሳይሆን በየወሩ ወይም በየሶስት ወሩ ብቻ ሙስሊሙን ማህበረሰብ በአንድ አገራዊቱ መሰብስቦ ለነዚህ ዓይነት ነገር ማብቃት እስካለበት ድረስ ሁላችንም የግላችንን ወይም የኃላፊነታችንን መወጣት አለብን። እንደ ማህበራዊ እንደ ሃይማኖታዊ ተቋማቶች እንግዲህ መጠናከር አለብን። ምክንያቱም እያየን ነው። ቲክታክ ከመጣ በኋላ ራሱ የተለያዩ ሰዎች እንግዲህ በተለያዩ ኮንተንቶች እንዲበረታቱ እየተባለ ዘንድሮ ራሱ የመኪና ሽልማቶች ድረስ ደረጃ ተደርሷል እና ሁሉም ማህበረሰብ ሙስሊሙ ኡማ በእነዚህ ዓይነት ነገር ላይ መሳተፍ አለበት ደግሞ እነዚህን የሚሰሩ ሰዎችን ማገዝ፣ ማበረታታት የግድ ነው የሚል መልዕክት አለኝ። ወደ መጨረሻ ጉዳይ ስናልፍ እንግዲህ የክርስቲያኖ ሮናልዶ አስደናቂ ተግባር እንግዲህ በሳኡዲ አለማቶች የሚያጋር ይገኛል። እስኪ ቪዲዮ የሮናልዶ ተግባር አረቦችን እያስደሰተ ይገኛል። እንደምትመለከቱት ጎል ካስቆጠረ በኋላ ወደ ደጋፊዎች በመሄድ የአረቦችን ባህላዊ ጭፈራ በመጨፈሩ ማለት ነው። እንደምትመለከቱት መጨፈሩ ብቻም ሳይሆን የአረቦች የባህል ልብስ የሆነችው ጭንቅላቱ ላይ በማድረግ እጅ ጥቁሯን ነገር ማለት ነው ሲጨፍር ታይቷል። እናም እንደምትመለከቱት የተለያዩ የአረብ አክቲቪስቶች እና እንደዚሁም ታዋቂ ሰዎች በማህበራዊ ሚዲያ ሮናልዶን እያመሰገኑና ሮናልዶ ለአረቦች ያለውን አክብሮት እየገለጹም ይገኛሉ ማለት ነው። እንግዲህ ሮናልዶ ወደ አልናስር ከሄደ በኋላ የተለያዩ የአረብ ባህሎችን በተደጋጋሚ ሲያሳይ ይታያል። አሁን ላይ ደግሞ ይህኛው ማለት ነው ሮናልዶን እያመሰገኑት እና እያከበሩትም ይታያል ማለት ነው። እንግዲህ የአምስት ጊዜ ባላንዶር አሸናፊ የሆነ የዓለማችን ምርጡ ተጫዋች ሮናልዶ በሳዑዲ አረቢያ ደስተኛ ጊዜን እያሳለፈም ይመስላል። ቪዲዮ እንዳያችሁት እንግዲህ ክርስቲያኖ ሮናልዶ ወይም ደግሞ ሲአር ሰቨን የምንለው ወንድማችን እንግዲህ ጎል ከገባ በኋላ የአረቦችን እንግዲህ ጭፈራ በመጨፈር እንግዲህ ተወዳጅነቱን ወይም ደግሞ በአረቡ ዘንድ ያለውን አመለካከት እንግዲህ ከጊዜ ወደ ጊዜ እያሰፋ እንዲሁም ደግሞ አረቦችን እየተመሳሰለ የሚገኝበት ሁኔታ ላይ አለ እንግዲህ ወንድማችን እንደምናስታውቀው እንደምናቀው እንግዲህ የፖርቱጋል ሀገር ተወላጅ የሆነ እንጂ በተለያየ ጊዜ እስላሚዎች ኢንፍሉዌንሰሮች መማረግ እንዲሁም ፓላስቲኖች በመደገፍ የምናቀው ወንድማችን ነው እንግዲህ አላህ ሂዳያ ሰጥቶት ለእስልምና መቶ ደግሞ እንግዲህ ከአረቦች ጋር አረብ ሆኖ የሚሞተበትን ሁኔታ አላህ እንዲወፍቀው እዚሁ ታረጉለት ይገባል። ማለት ነው ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበረ። ሀሳብ አስተያየት ካላችሁ ኮሚኒቲ ላይ አስቀምጡልኝ። አዛ ወቢላሂ ተውፊቅ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።